ሰላም ጤና ይስጥልኝ፣ ክብራትና ክብራን የቻናሌ ተከታታዮች፣ በያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው የሚገርም ህይወታችሁን የሚያቀልላችሁ፣ ስራችሁን የሚያቀልላችሁ አንድ ገራሚ ወብሳይት ለጠቁማችሁ ነው። ስለዚህ ወብሳይት ያው ገለጻ ለማድረግ ይከብዳል፣ ምክንያቱም የሚገርም ጥቅም ነው ያለው። ውስጥ ገብቸ ባሳያችሁ ይሻላል። ሁላችሁም ያስፈልጋችኋል፣ በጣም ታመሰግኑኛላችሁ። ቪዲዮ ላይክ እያደረጋችሁ ጀምሩ። ቻናሉ አዲስ ነው ሰብስክራይብ አድርጉ። ለእናንተ የሚገራርሙ ጠቃሚ ቲፖችን የመለቅላችሁ ይሆናል ማለት ነው። ቀጥታ ወደ ቪዲዮው እንሂድ። እሺ፣ ዌብሳይቱን የምታገኙት ፕሌይ ስቶር ላይ ገብታችሁ ዳውንሎድ ማድረግ ምናምን አይጠበቅባችሁ። መቶ ፐርሰንት ፍሪ ነው። ጉግል ክሮም ላይ ትገቡና ከላይ ሰርች ባሩ ላይ ትመጡና ቲ አይ ኤን ዋይ ደብሊው ኦ ደብሊው ወይም ታይን ዋው ብላችሁ ሰርች ታደርጋላችሁ ማለት ነው። ይህ ነው እንደምትመለከቱት እንደምታዩት መቶ ፐርሰንት ፍሪ ነው። የሚገርሙ የሚገርሙ ስራዎችን እየተሰራበት ነው የሚገኘው ማለት ነው። በውስጡ ያሉትን ጉዶች አሳያችኋለሁ ማለት ነው። እሺ እንግዲህ እንደምትመለከቱት መጀመሪያ ላይ እዚህ ጋር ፋይል ቱል የሚል አለ። ወደ ጎን ስታሳልፉ ደግሞ ፒዲኤፍ ቱል አለ። ወደ ጎን ደግሞ ኢሜጅ ቱል የሚል አለ። እንደዚሁ ቪዲዮ ቱል እና ኤአይ ራይት የሚል አለ። እያንዳንዱን ገብቼ ለምን እንደሚጠቅሙ አሳያችኋለሁ ማለት ነው። በመጀመሪያ ግን አፑል ለመጠቀም ሁልጊዜ እየገባችሁ እንደዚህ ከሰርች ከምታደርጉ ባስፈለጋችሁ ሰዓት እየገባችሁ ለመስራት ከላይ ምን ታረጋላችሁ መሰላችሁ? ይህን ሶስት ነጠብጣብ ትነካላችሁ። ከዛ መቀጠል ዲስክቶፕስ ማለቴ አድቱ ሆም ስክሪን ምላለ ይችን ይችን ስትነኳት፣ ከዛ ኢንስታል የሚላለ ኢንስታል የሚለውን ነክታችሁ አንድ ጊዜ ወደ ስልካችሁ ኢንስቶል ማድረግ ትችላላችሁ ማለት ነው ድጋሚ እየገባችሁ እዚህ ጋ ሰርች ማድረግ አይጠበቅባችሁም። ኦኬ፣ ዳውንሎድ አድርጎ እስከሚጨርስ እንጠብቀው። ሰው ዳውንሎድ የሆነ መስሎኛል። ስለዚህ ድጋሜ ስትፈልጉ እዚህ ጋ መጥቶላችኋል ማለት ነው። ድጋሜ ስትፈልጉ ይሄን ነክታችሁ መግባት ትችላላችሁ ማለት ነው። ሰው እንደምታዩት አሁን ይሄን ስነካው ቀጥታ ወደ ፒዲኤፍ ወደዚህ ቱል ይወስደኛል ማለት ነው። ስለዚህ ለምንድን ነው የሚጠቅመው ካላችሁኝ፣ ለምሳሌ አንድ ቦታ ላይ ልግባና ላሳያችሁ። ለምሳሌ ቪዲዮ ቱል የሚለው ከአስር በላይ ቪዲዮ ቱሎችን ይዟል። እሺ ቪዲዮ ቱል የሚለውን እንንካው። ስንነካው እንግዲህ እንደምትመለከቱት ቪዲዮ ቱል ላይ ብዙ ጥቅሞችን እናገኛለን ማለት ነው። ለምሳሌ ዩቲዩብ ዩቲዩብ ቱ ቴክስት የሚላል ይሄ ምንድን ነው ካላችሁኝ፣ ዩቲዩብ ላይ አሁን ለምሳሌ በተለያየ ቋንቋ የተሰራ ቪዲዮ አይታችሁ ስለዛ ቪዲዮ ማወቅ ከፈለጋችሁ ያንን ቪዲዮ ሊንኩን ትሰጡት አላችሁ፣ እሱ ወደ ቴክስት ይቀይርላችኋል። የቪዲዮን ዲቴይል ሰውየው ምን እንዳለ ወደ ቴክስት ይቀይርላችሁና እዚሁ ትራንስሌት አርጋችሁ ሀሳቡን ወስዳችሁ በእናንተ መስራት ትችላላችሁ ማለት ነው። ከዚህ ጋር ደግሞ ኢንስትግራም ዳውንሎድ የሚላለ ያው፣ ኢንስትግራም ቪዲዮ ማውረድ ከፈለጋችሁ የትም ሳይጠበቅባችሁ የነክታችሁ ይህን ስትነኩት እንደምታዩት ሊንክ አምጡ ይላችኋል። የኢንስትግራም ሊንክ ትሰጡትና ዳውንሎድ የሚል አለ። እሱን ነግታችሁ ማውረድ ነው ማለት ነው። ሌሎችም በተመሳሳይ ቲክቶክም አለ። ቲክቶክ ከፈለጋችሁ እንደዚሁ። ሌላው ደግሞ እዚህ ጋር ኮምፕረስ ቪዲዮ የሚል አለ። ይህ በጣም ወሳኝ ፓርቱ ነው ማለት ነው። ኮምፕረስ ቪዲዮ ማለት እንግዲህ ለምሳሌ አንድ ቪዲዮ ስልካችሁ ላይ አለ እንበል። ለጓደኞቻችሁ በቴሌግራም በዋትሳፕ፣ በኢሜል ሊሆን ይችላል የተለያዩ ሶሻል ሚዲያዎች መላክ ፈለጋችሁ እንበል። ቪዲዮ ግን ሳይዙ ትንሽ ረዘም ያለ ሊሆን ይችላል ማለትም ሳይዙ ትልቅ ሊሆን ይችላል ማለት ነው። ስለዚህ ለሰዎች ስልኩ አንደኛ ኢንተርኔት በጣም ሊጨርስባችሁ ይችላል። ሁለተኛ ደግሞ አንዳንድ ሶሻል ሚዲያ ሰፖርት ላይ አደርገው ይችላል። ለምሳሌ ዋትሳፕ ላይ ቆራርጦ ሊልክባችሁ ይችላል ማለት ነው። ይህም ይጠቅማችሁ ምንድን ነው፣ እዚህ ጋር አፕሎድ የሚለውን ነክታችሁ ቪዲዮውን ትሰጡታላችሁ። ቪዲዮውን ኮምፕረስ ያደርግላችኋል ወይም ሳይዙን ይቀንስላችኋል። ኳሊቲው በጣም ሳይቀንስ ለምሳሌ አምስት መቶ ሜጋባይት የሆነ ቪዲዮ ካለ ያንን አምስት መቶ ሜጋባይት ወደ መቶ ወደ ሁለት መቶ ቀንሶ ጥራቱን ሳይቀንስ በደንብ ኮንቨርት አድርጎ ለምፈልጉት ሰው በቀላሉ እንዲልኩ ያደርጋቸዋል ማለት ነው። ያው እየገባሁ አላሳይም፣ ምክንያቱም አንድ ሰዓት ራሱ አይበቃኝም። ስለዚህ እናንተ አፕሎድ አድርጋችሁ በምፈልጉት ኮንቨርት ማድረግ ትችላላችሁ ማለት ነው። ዋናው የሆነ ሰዓት ሊጠቅማችሁ ስለሚችል ሁሉንም ዲቴል ላሳያችሁ ብዬ ነው። ሌላው ደግሞ እዚህ ጋር ኤምፒ ፎር ቱ ኤምፒ ስሪ ይላል። ይህም ምንድነው ትነኩታላችሁ። ከዛ ይህም ምንድነው የሚያደርግላችሁ አሁንም ስልካችሁ ላይ ያለ ቪዲዮን ወደ ሙዚቃ መቀየር ከፈለጋችሁ ወይም ወደ አውዲዮ መቀየር ከፈለጋችሁ ይህን ነክታችሁ ትሰጡታላችሁ፣ ይቀይርላችኋል ማለት ነው። ስለዚህ ኤምፒ ፎር ቱ ኤምፒ ስሪ ማለት ወደ አውዲዮ ቪዲዮን ወደ አውዲዮ ኮንቨርት ማድረግ ማለት ነው። ሌላው ደግሞ አውዲዮ ቱ ቴክስት የሚላለ አውዲዮን ወደ ቴክስት ይቀይርላችኋል። ብቻ የማይቀይረው የለም እንደምትመለከቱት። ዩቲዩብ ትራንስክሪቢት የሚላለ ዩቲዩብ ላይ ያለ ቪዲዮ፣ ቅድም በነገርኳችሁ ተመሳሳይ መንገድ በውጭ የተሰራን ቪዲዮ ወደ እናንተ ሀሳብ ቀይራችሁ መስራት ከፈለጋችሁ ሊንኩን ትልኩለት አላችሁ። እሱ ደግሞ የቪዲዮን ዲቴይል ወይም ይልክላችኋል ማለት ነው በቴክስት መልክ። ቲዩተር ዳውንሎድ የሚላለ፣ ቪዲዮ ቱ ጂፍ የሚላለ፣ ቪዲዮ ቱ ቴክስት ተርም ቪዲዮ ለምሳሌ ቪዲዮ መቆረጥ ስትፈልጉ ቪዲዮውን ከሁለት ወይም እየቆራረጣችሁ መጠቀም ከፈለጋችሁ ለምሳሌ ረዘም ቪዲዮ ስብከት አውርዳችሁ ለቲክቶክ ከፈለጋችሁ እዚህ ጋር አካት አድርጋችሁ መጠቀም ትችላላችሁ ማለት ነው። ሶሻል ሚዲያዎች ላይ በጣም ሁሉም ሶሻል ሚዲያዎች ላይ ማለት ይቻላል ቪዲዮ ያወርድላችኋል። ለምሳሌ ፌስቡክ ዳውንሎድ የሚል አለ፣ ትዊተር ዳውንሎድ የሚል አለ። ከላይ ሁሉንም አይታችኋል። ሚዩት ቪዲዮ የሚል አለ። የቪዲዮን ሚዩት ለማድረግ ወይም ድምፁን ለማጥፋት፣ ሪሳይዝ ቪዲዮ ሳይዙን ለመቀየር፣ ሰብታይትን ለመጨመር፣ እረ እንግዲህ እንደምታዩት ነው። እንግዲህ ስንቱን ዝርዝር ያልጨርስላችሁ፣ በጣም በጣም የሚገርም አፑ፣ ነፃ ነው። የሚገርመው ሁኔታ ነፃ ነው። ስለዚህ እያንዳንዱን አላሳይም። ሶ ቪዲዮ ቱልስ የሚለው እነዚህን ጥቅሞች ይዟል። እናንተ የሆነ ሰዓት አንዱ ስለሚጠቅማችሁ አፑን ዳውንሎድ አድርጋችሁ አስቀምጡት ማለት ነው። ወደ ኋላ እንመለስና ሌሎችን ላሳያችሁ። ለምሳሌ ኢሜጅ ቱል ላይ እንግባ። ይሄ ደግሞ ፎቶን በተመለከተ ማንኛውንም ስራ ይሰራላችኋል ማለት ነው። ለምሳሌ ኤአይ ኢሜጅ ጀነሬተር የሚል አለ። ለምሳሌ የሆነ ሀሳብ ተሰጡትና ኢሜጅ እንዲፈጥርላችሁ እዚህ ጋር ማድረግ ትችላላችሁ ማለት ነው። እንደምትመለከቱት እነዚህ የፈጠራችሁ ኢሜጆች ናቸው። እናንተ የእናንተን ሀሳብ ተሰጡትና እዚህ ጋር ጀነሬት ኢሜጅ ስትሉት ወደ ኢሜጅ ይቀይርላችኋል። ጽሑፋችሁን ማለት ነው ማየት የምትፈልጉትን ምስል ወደ ምስል ይቀይርላችኋል ማለት ነው። ሪሞቭ ባክግራውንድ ይላል፣ ባክግራውንድ በቀላሉ ከፎቶ ላይ ማስወገድ ትችላላችሁ። የሚገርም ነው፣ የሚገርም ነው። እንግዲህ እንደምታዩት አፕስኪል ኢሜጅ ይላል፣ ኢሜጅ ቱ ቴክስት፣ ሪሞቭ ወተር ማርክ፣ ኮምፕረስ ኢሜጅ ሳይዝ። ቅድም የነገርኳችሁ ለምሳሌ በቪዲዮ ላይ እየነገርኳችሁ ማለት ነው። ኮምፕረስ ኢሜጅ ሳይዝ ማለት አንድ ኢሜጅ ሳይዙ በጣም ብዙ ሆኖ ሳታውቁት ለሰው ለመላክ አስቸግራችሁ እዚህ ጋር ኮምፕረስ አድርጋችሁ ወይም ሳይዙን ቀንሳችሁ ፎቶው ጥራቱ ሳይቀንስ እንደዛ ያስተካክልላችኋል ማለት ነው። ሪሞቭ ኦብጀክትስ ፍሮም ፎቶ ይላል ደግሞ ይሄ በጣም የሚገርም ነው። ከፎቶ ላይ የማትፈልጉት ኦብጀክት ካለ ሪሞቭ ያደርግላችኋል ማለት ነው ራሱ አውቶማቲካሊ። ፕሮፋይል ፎቶ ሜከር የሚላለ ብለር ባክግራውንድ የሚላለ በስማ እንግዲህ ስንቱን ነግሪያችሁ ያችሁ አዲስ ቴክስት አን ኢሜጅ ይላል። ሜክ ራውንድ ኢሜጅ ይላል። እንግዲህ እናንተ እየገባችሁ የሚያስፈልጋችሁትን የሚያስፈልጋችሁን ቸክ አርጉ እንጂ ሁሉንም እንዳልኳችሁ ከዘረዘርኩ ያው መሰላቸት ይሆናል፣ ቪዲዮ ይረዝማል ማለት ነው። ሌላው ደግሞ ምን አለ መሰላችሁ ኤአይ ራይት የሚላለ እዚህ ጋ ኤአይ ራይት የሚለውን ስትነኩት ደግሞ አርቲፊሻል ኢንቴሊጀንስ እዚህ ጋ ብዙ ስራዎችን ይሰራላችኋል ማለት ነው። እዚህ ጋር እንደምታዩት ብዙ ነገሮችን ኢዚ ራይተር የሚለውን በተለይ ብዙ ሰው እየተጠቀሙ ያለ ነው። ፓራግራፍ ራይተር የሚል አለ፣ ኮንቴንት ኢምፕሮቨር የሚል አለ፣ ስቶሪ ጄነሬተር፣ ታሪክ እንዲጽፍላችሁ ኤአይ እንዲጽፍላችሁ የምትፈልጉት ነገር ካለ ታዙታላችሁ ይጽፍላችኋል። ለምሳሌ ዩትዩብ ስክሪፕት ፈልጋለሁ ካላችሁ ዩትዩብ ስክሪፕት ይጽፍላችኋል ማለት ነው። ብዙ ነገር አለ እንደምታዩት፣ አርቲክል ራይተር ያው ታውቁታላችሁ። አብዛኞቻችሁ የሚያስፈልጋችሁን እንግዲህ እናንተ ገብታችሁ መጠቀም ነው። ህይወታችሁን ቀለል የሚያደርግ ብዙ ቱሎችን በአንድ ላይ የያዘ ነው ማለት ነው። እንግዲህ ኤ አይ ራይት ላይ የሚለው ላይ ራሱ ምን ያህል እንዳለ ማየት ትችላላችሁ ማለት ነው። ስለዚህ በጣም ገራሚ ነው። እኔ እየተጠቀምኩበት ነው። ብዙ ሰውም እየተጠቀመበት ነው። ተጠቀሙበት ማለት ነው። እሺ፣ ሌላው ደግሞ ፒዲኤፍ ቱል የሚል አለ። እዚህ ጋር ፒዲኤፍ ቱል ላይ ስትገቡ ደግሞ ፒዲኤፍን በተመለከተ ወደ ፈለጋችሁት ነገር ኮንቨርት ያደርግላችኋል ማለት ነው። ለምሳሌ ማሬጅ ፒዲኤፍ የሚል አለ፣ ኤዲት ፒዲኤፍ የሚል አለ፣ ፒዲኤፍ ቱ ጂፒጂ የሚል አለ፣ ጂፒጂ ቱ ፒዲኤፍ፣ ኮምፕረስ ፒዲኤፍ፣ ስፕሊት ፒዲኤፍ፣ ብዙ ነገር አለው። ፒዲኤፍ ቱ ወርድ በተለይ ይሄ በጣም አሪፍ ነው መጽሐፍ ሊሆን ይችላል። የተለያየ ነገር በፒዲኤፍ የተላከላችሁ ካለ እናንተ ወደ ወርድ ወደ ጽሁፍ ቀይራችሁ ለሰው፣ ለፈለጋችሁት ነገር መዋል ትችላላችሁ ማለት ነው። ቸንጅ ባክግራውንድ የሚላለ ወርድ ቱ ፒዲኤፍ የሚላለ ወርድን ደግሞ ወደ ፒዲኤፍ መቀየር ትችላላችሁ ማለት ነው። ሶ ይህም በተመሳሳይ ፒዲኤፍ ትራንስሌት የሚላለ ለምሳሌ በእንግሊዝኛ የሆነ መጽሐፍ በፒዲኤፍ የተዘጋጀ ካለ ያንን እንግሊዝኛ ከሆነ ወደ አማርኛ ትራንስሌት የሚያደርግላችሁ ፒዲኤፍ ትራንስሌተር ይባላል ማለት ነው። እየገባችሁ ሮቴት ፒዲኤፍ ይላል። ዩአርኤል ቱ ፒዲኤፍ ይላል። ረበስማ እንግዲህ እናንተ ማየት ነው። ክሬት ፒዲኤፍ ይላለ። ፕሮቴክት ፒዲኤፍ ፒዲኤፍ መቆለፍ ከፈለጋችሁ፣ ኢሜጅ ቱ ፒዲኤፍ የሚላለ ይህን እንግዲህ ገብታችሁ ማየት ነው ምን አይነት ስራ እንደሚሰራ አ እንግዲህ መመልከት ትችላላችሁ ማለት ነው። ሌላው ፋይል ቱል የሚል አለ ያየ ነው መስለኛል። ፋይል ቱልም እንደዚ ተመሳሳይ ነው ማለት ነው። ፋይሎቻችሁን ወደ ፈለጋችሁት ነገር ኮንቨርት ለመቀየር የሚጠቅማችሁ ነው ማለት ነው። እንግዲህ እናንተ ማንኛውን የምትፈልጉት ከስራችሁ ጋር የሚሄደውን ቱል መጠቀም ትችላላችሁ ማለት ነው። ወደ ታች ስንመጣ እንደምታዩት አስር ሚሊዮን ፋይል ኮንቨርት ሆኗል እያለን ነው። ሁለት መቶ በላይ ኦንላይን ቱሎች አሉ። አንድ ሚሊዮን አክቲቭ ዩዘር አለ። ኦንላይን ተጠቃሚ አንድ ሚሊዮን ሰው ኦንላይን ተጠቃሚ ያላቸው ማለት ነው። አምስት መቶ ሺህ ፒዲኤፍ ክሬትድ ሆኗል ማለት ነው። እንደምታዩት እዚህ ጋር ስትመጡ ደግሞ አወር ሞስት ፖፑላር ቱልስ ይላል። በጣም ብዙ ሰው እየተጠቀማቸው ያሉ ቱሎችን ያሳያቸዋል። የመጀመሪያው ቅድም ያልኳችሁ ኢዚ ራይተር ነው። ኤአይን በመጠቀም ጽሑፍ እንዲጽፍላቸው የምታደረጉበት ነው። ይሄ ደግሞ ኮንቴንት ኢምፕሮቨር ነው። ይሄ ደግሞ ያው ኮንቴንት የሚያዘጋጅላችሁ ለቪዲዮዋችሁ ማለት ነው። እዚጋ ፓራግራፍ ራይተር፣ ኤአይ ሜጅ ጄኔሬተር እነዚህ ብዙ ሴት ተጠቀማቸው ናቸው። እናንተ እንገታችሁ መጠቀም ትችላላችሁ ማለት ነው። እዚጋ ፒዲኤፍ ቱል፣ ቪዲዮ ቱል የሚል አለ ማለት ነው። ስለዚህን ይመስላል መስላል። ይሄ ዌብሳይት እንደጠቀማችሁ ተስፋ አድርጋለሁ ጓደኞች። ለቀጣይ ደግሞ ተመሳሳይ እንደዚህ አይነት ቲፖችን ስለምለክ ቻናሉን ሰብስክራይብ አድርጉ። ከዛኛውም ቻናል ከዛኛው ቻናል አሁን ጠቀስ ጠቀስ አርጌ አልፈዋለሁ፣ ነገር ግን ከዚህ ደግሞ ዲቴይል እንደዚህ አሳያችኋለሁ። ስለዚህ ኛውን ቻናል ደግሞ ሰብስክራይብ ማድረግ አትርሱ። ለጓደኞቻችሁ ሼር አድርጉት ማለት ነው። በቀጣይ ቪዲዮ እንገናኛል ሀሳብ አስተያየታችሁን በኮመንት ጻፉልኝ። መልካም ጊዜ